እዚህ አካባቢ በረኪና የት ነው የማገኘው? አለ አንደኛው ይሁንልሽ፣ ሁለተኛው ይሁንልሽ። አሪፉ የቱ ነው? አንደኛ ተብሎ አንደኛ አለ ሁለተኛ ተብሎ አንደኛ አለ ወይ ለማንኛውም የመጀመሪያው ደረጃ ይሻልሻል። አንተ ግን በጣም ባለጌ ነሺ። ምን አጠፋሁ እናቴ? እኔ ቆንጆ ለምንሽ ነው በረኪና አትለኝም? ለምንሽ ነው ቆንጆ ራሴ ላጠፋ ምን ነው፣ ውዱ እናቴ፣ ካልጠፋ የራስ ማጥፊያ እንዴት በረኪና ትመርጫለች? በረኪና እኮ መግደል ከተዋቆየቁ ሰምቻለሁ። ታዲያ ከሰማሽ ምን ነው? ቢያንስ አረፋ ሲያስደፍቀኝ ከተሰማው ከገዛልኝ ብዬ ነው። አሀ ችን ሙድ አናቃትም ነበረ። በአረፋ ደፈቃ ቆሎ መኪና ዳር ይዘው እንደሚወድቁት ሙድ ተጀመረ። እንደ ማን ነው በእናትሽ አንቺን የሚያስከፋ? ያው መከረኛ ቦይ ፍሬንድ ነው አባቴ ነው ሀያ ሀያ ሶስት ኒሳን አዲሱን መኪና ግዛልኝ ስሉ ሀያ ሀያው ካልሆነ እምቢያለኝ። ስለዚህ ራሴን ላጠፋ ነው። ባሪያው አቤት ቁጭ ብለሃል፣ ይህንን እየሰማ እና ልሩጥ። ብትችልማ ብትበርም ደስ ይለኝ ነበረ። እኔ በሆን በእውነት አልቆምም ነበር። እሺ፣ ለሁለት ዓመት ልዩነት ብለሽ መኪናው በሁለት ዓመት ልዩነት ስሪቱ ተለያይቷል ብለሽ ራስሽን ለማጥፋት ነው የምትፈልጊው? አዎ። ባሪያው ይህን ሽልጦ ስጋብዝህ ስጋብዝ 2015 መኪና የገዛው ልመስልህ ነው አይደል እኩል ምትመልስልኝ እሺ ምከሩኝ ራሴን በምን ላጥፋ አየህ ባሪያው የሀብታም ልጅ ሲያምፅ በእግሬ ነው ትምህርት ቤት መሄደው መኪና አልፈልግም ይላል እኛ ስናምጽ ደግሞ ወጥተን አስፋልት በድንጋይ እንዘጋለን ለዚህ እኮ ነው ተዘግተን የቀረን ነበር እባካችሁ እስቲ ራስሽ መልሽው በእውነት እንደው ከሀብታም አንድ በቶች ራስሽን በምን ለማጥፋት አስበሻል ለመሆኑ ግን አንቺ ቆንጆ ልጅ ስራሽ ምንድን ነው ኢንስታግራም ላይ ሞዴል ነኝ በጣም ጥሩ አንተስ? እኔ ደግሞ ቴሌግራም ላይ እንትን ኮሜዲያን ነኝ። ናይስ። እንግዲያውስ አእምሯችን ላይ የጀመርሽውን ፈረሳ ሳታቀጣጤው መፍትሄውን ልንገርሽና ሄደሽ እንደሚሆን እንደሚሆን አርጊው። በገመድ እራሷን ታጥፋ። ታዲያ እሷ አይሻልም? ወንድ ባሪያው በቃ የፈሪሳውን የጀግና ሞት እንደዚህ መሞት። ቴንኪ ዩ ዛፌት አለ። ስሚ ገመዱንም ዛፉንም ሰተንማ ተባባሪ፣ አጥፍቶ ጠፊ አንሆንም። ሰሞኑን የተተከለው ራሱ እዚህ ያደገው አራት ኪሎ እና አራት ኪሎ ዙሪያ ሆነ እንጂ እኔ አላልኩም። አንተ አነካኪ ነገር ያለው ያላልኩ ተናትብል ክብሪት ቤቢ፣ እጅሽ ላይ ገመድ ምን ይሰራል? እንትን ነው ራሷን ለማጥፋት ፈልጋ። ዋት የስ። አዎ ራሴን ላጠፋ ነው። ሀያ ሀያ ሶስት መኪና ካልገዛልኝ ራሴን ነው ማጠፋው። ይገዛል፣ ቤቢ። አንቺ ብቻ አንድ ልጄ ተረጋጊልኝ፣ የፈለግሽው ነገር ይገዛልሻል። እሺ እናንተ ናችሁ አይደለም? ልጄ ራሷን እንድታጠፋ የመከራችኋት? አረኛ እንዴ! ፍሬንድ እንዴ!